ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ዛሬ ከእህቴ ሱቅ ስሙ ምንድነው? ባቅጥ አይደል እንዴ? ጣቅጥ ነው። ዛቅጥ፣ ባቅጥ፣ ጣቅጥ፣ ዛቅጥ። ለማንኛውም ይሄ መግዛት የምትፈልጉ ኢትዮጵያ ውስጥ አለ። ያው በነጭም አለ ያውላችሁ፣ በነጭ እና እኔ ቤተሰቤ ሲመጣ ምናምን ሩዝ ታቃላችሁ እንደምሰራ ብዙ ጊዜ እና ሩዝ ማቅረቢያ ይሆነኛል ብዬ ልገዛት ነው ማለት ነው። እነዚህ አሁን የመጨረሻ ዋጋውን ንገረኝና አንዱን ልውሰድ። ብዙ ሰዎች ደግሞ ቴልፎርዱ ድስቱ እየጠየቁ ስለሆነ ነገራቸዋለሁ፣ ምናምን አሳያቸው። እኔ በቀደም ቤቴ ለቤቴ የገዛኋቸው ድስቶች ይኸው፣ እንደነዚህ አይነት ድስቶች ይኸው የኔ የገዛሁት ይሄ ነው። ከዛ በኋላ አንዴ ያው ነው ያለባቸው መሰልሽ። አንቺ የወሰድሽው ይሄ ከለር ነው አአ ይሄም ቴልፎርድ አንድ አምስት ነው። ይሄም ቴልፎርድ አንድ አምስት ነው። የከለር ልዩነት እንጂ እቃው አንድ ነው። አንድ ምን ይላሉ ለም ለም ያስተዋወቀችው እራሱን ከለር ይላሉ። እቃ ደግሞ በየጊዜ የተለያየ ከለር የተለያየ አይነት የተለያየ ነገር ነው የሚገባው። ና አይ እውነታቸው ነው ይሄ ነው የሚያምረው ለማታል በበሉ ሺ ማርያም ምን ይሄ ነው የሚያምረው ቀልት ረዛ ይ ያላ ያላ ያላ ያላ አንሰማም እኛ ጋጋዦች እና ይሄን ይሄንማወቅ እና ድስቱ ስንት ነው ዋጋው? 15 ሺህ ብር፣ አልጨመረም፣ አልቀነሰም። ብዛት ቤት የገባ ነው ማለት ነው። ማርሃባ። ከዛ በኋላ ቴልፎርድ ደግሞ አንድና ሁለት አለው። የዚህ ቴልፎርድ ቂጦን ቲክነሱ ነው እዩት። የብረቱ ቲክነስና የታቹ ማለት ነው። የዚህኛው ደግሞ እዩ ርቀታቸውን ማለት ነው። አንቺ እውነትም ልዩነት አለው። ብዙ ጊዜ ሰው አያውቅም። ግዴታ በቃ ይሄው። ይሄም ሴራሚክ ነው፣ ይሄም ሴራሚክ ነው። ይሄም አንድ አምስት ነው፣ ይሄም አንድ አምስት ነው። እቃቸው ግን የተለያየ ነው ማለት ነው። ኦኬ። ስለ እሱ ስንት ነው? እሺ ይሄኛው አስራ ሦስት ሺ ብር ነው። ይሄ 13 ስሙ ይሄኛው ግን የተለያየ ነው። ሲጀምር ጽሑፍ ራሱ እንደዚህ ኦርጂናል ጽሑፍ የለውም በቃ ይኸውልሽ፣ ይሄ ሴራሚኩ የዱባዩ ድስት ቴሌፎርድ ኦርጂናሉ እና አንደኛው ነው። ኦኬ ኦኬ፣ ትክክል አንቺ። ይሄኛ ይኸውላሽ፣ ኦሪጂናል መሆኑን ጽሑፍ አለው። ይሄ እኔ የገዛሁት ድስት ነው። እሺ ጋይስ፣ ይሄ እኔ የገዛሁት ድስት ነው። ይሄ ደግሞ አስራ ሦስት ሺህ ብር ይቀንሳል ብላችኋለች። ጽሁፍም የለውም ምንም የለውም። አንድ ፍሬ ተሽጦ አልቆ ነው። ይሄ ግን አንቺ በጣም ትልቅ ድስት ነው፣ ይሻላል። አንዱ በስንግል አንች ያስተዋወቅኩ ገዘቼሽ ይጠቅማቸዋል ብዬ እንጂ አዎ ልክ ነሽ እኮ አንቺ አንዱ ፍሬን የገዛሽው፣ ግን ይሄ ድስት ደግሞ በሴትም አለው ማለት ነው። አንቺ የገዛሽው የትኛው መሰለሽ? ይሄኛውም አይደለም፣ የላዩም አይደለም፣ ይሄም አይደለም፣ ይሄኛው ነው ማለት ነው። አዎ ይህምና ይህን አንቺ ገዛሽ፣ ባለ አራት ዶሮ ማለት ነው። ከዛ በኋላ አንቺ ከገዛሽ በኋላ ገበያው ላይ የነቀ አንዴ የመጣና ይጠፋል ነው ይጠፋል፣ ጠፋል። ያ አንቺና ቪዲዮ ከሰራሽ በኋላ በጣም ብዙ ሰው ፈልጎት ለተወሰነ ሰው ብቻ ነው ያቀረቡት አጥቼው ማለት ነው። ከዛ እንዴት ሆኖ መጣ? በሶስት ሆኖ መጣ ማለት ነው። ሶስት ሆኖ መጣ። ይሄ አራት ዶሮ ነው። ሴሪ ብላቸው ደግሞ ሶስት ዶሮ ነው። ሁለት ዶሮ በሴሪ ሽንኩርት ካልበዛ፣ ሶስቱ አንድ ላይ ስንት ነው? መጨረሻው ሲሸጥ እነግርሻለሁ። በቀደም በገባው ዋጋ ነው። አዲስ ሳስገባ ግን እቃ ይጨምራል። ነው አሁን እየሸጥኩት ያለሁት ይሄ አስራ ሰባት ሺ ብር ነው፣ ሶስቱ ማለት ነው። ግዢ ግዢ እያለኝ ነው ግን ቦታ የለም። ነዚህ ግርግዳው ጋር ደርሷል እቃ ማርያም። ፈለግኩት ሳይዛ አቀርባለሁ። በቃ ሲያምር እኮ በእናት ሳውዲያ ይሁን አገራችን ይግባ፣ ወይ አገራችን፣ ወይ አገራችን፣ ወይ ሲኒ የሊያሾ ሲኒዎች በጣም ነው የሚያምረው። ከረባት ነው ያሰረው። እኔ በጣም ነው የሚያምረው። እነዚህ ሁለቱም አሉኝ። ገዝቻታለሁ ወይ ከእህቴ ከእዛ እዚህ ጋርም የውሀም የሚያፍለቀልቀው ገዝቻለሁ። ፔርሙዞችም አሉኝ። እኔ አልገዛም። አንድ ፔርሙዝ ብገዛ ደስ ይለኛል እህቴ እንደዚህ እኮ ማረግልሽ ነዚ እነሱ አሁን ይህን የሚያዩኝ ሰዎች የሚፈልጉትን ፎቶ አንስተው እንዲልኩልሽ ብዬ ነው። እየረዳዋቸው እኮ ነው ለአንቺም እየረዳዎች ነው ለእነሱ። አበቃ አበቃ አቅጥ ማለውም አቅጥ

ስሙ ምንድን ነው? ባቅጥ አይደል? እንዴት ጣቅጥ ነው? ዛቅጥ ዛቅጥ ዛቅጥ። ለማንኛውም ይሄ መግዛት የምትፈልጉ ኢትዮጵያ ውስጥ አለ። ያው በነጭም አለ፣ የእውነት በነጭ አዳ ሸይ ደሀቢ መሎም። እኔ የለኝም፣ ቀስ ብዬ እገዛለሁ አንድ ፍሬ። አሁን አልገዛም፣ ማፊ አቅም፣ ማፊ አቅም። ይሄ ከነ ጆኩ ከነ ኩባያው አያምርም? ይሄ ቢትኖረኝ ደስ ይለኛለች። ተሽጧል። ኦኬ፣ ተሽጧል ተባልኮኝ። ይኸውላችሁ ብቻ ያምራል፣ በወርቃማ ነዋ ያለ። ይሄ ቡና መፍጫ ነው። ይሄ ቡና መፍጫ የምትፈልጉ ለማንኛውም የ